ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች። ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ በላሞች ጋር ጋር ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሁለት ቆይታችን ትላንት የተጀመሩ የአውሮፓ ታላቅ ሊጎች አሉ እነዚያን በስፋት እንቃኛለን። እንግሊዝ፣ ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ በሊጎች የሚከናወኑ ጨዋታዎችን ለተአረብ ማንከማን ተጫወቱ ውጤታቸውን ይመስላል። ለቅዳሜ የሚደረጉ ጨዋታዎችን በተመለከተ ቅድመ ጨዋታ ሀሳቦችን እያነሳን የጋራ ጊዜ የምናሳለፍ ነው የሚሆነው። ከዚያም ባለፈ ደግሞ የ2026ቱ የዓለም ዋንጫ የምድብ ድልድል ይፋ ተደርጓል ትላንት ምሽት ላይ እነ ማንከማን የትኛው ብሔራዊ ቡድን ከየትኞቹ ጋር ጨዋታቸውን ይከውናሉ፣ ድርድር ውስጥ በመንገድ ተደለደለ የሚለውን ሀሳብ እንደዚህ ወደ እናንተ የማጋራችሁ ነው የሚሆነው። በቅድሚያ ግን ትናንት የተከናወኑ ጨዋታዎች ነበሩ፣ እነዚያን በማስቀደም እጀምራለሁኝ። ትናንት በስፔላ ሊጋ ሪያል ኦቬዶን ከሪያል ማዮርካ ያገናኘ ጨዋታ ነበረ። ሪያል ኦቬዶ ከሴጎንዳ ዲቪዥን ነው ማደግ እየቻለው ነገር ግን እንዲያው ለመዝለቅ በላ ሊጋው እጅግ ያዳገተው ይመስላል። ትናንትም ጎል ሳይቆጠርበት ጨዋታው ዜሮ ዜሮ ተጠናቋል። በሪያል ኦቬዶ በኩል ትናንት ሁለት ተጫዋች ቀይ ካርድ ተመልክቷል ሳንቲ ካዞርላ የቀድሞው አርሰናል ተጫዋች አሁን ላይ በሪያል ኦቬዶ በልጅነት ክለቡ ነው እየተጫወተ የሚገኘው ትናንት 89ኛው ደቂቃ ላይ በሰራው ጥፋት ቀይ ካርድ ተመልክቷል በአንጻሩ ቪናስ ሌላኛው የሪያል ኦቬዶ ተጫዋች ነው ቀይ ካርድ በጨዋታው እየተመለከተ ጎል ሳይቆጠርበት ጨዋታው በአቻ ውጤት ተጠናቋል አሁንም በሊጉ ለመዝለቅ ቀጣይ አመት በዚያው በላሊጋው ለመቆየት እጅግ እየተቸገረ ይመስላል ሪያል ኦቬዶ በመጪው ጥርም የተወሰኑ ዝውሮቹን የግድ መፈጸም ሳይኖርበት አይቀርም። ሌላኛው በጀርመን ቡንደስሊጋ የተከናወነ ጨዋታ ነበረ፣ ሜንዝን ከቦሩሲያ ሞንችግላ ያገናኘ የጨዋታ መርሃ ግብር ነበረ። ቦሩሲያ ሞንችግላ በጣም እንግዲህ ከዚህ ቀደም በተለይ ከሶስት እና አራት አመታት በፊት ትልቅ ኳክብቶችን ያፈራ ደነማርክ ከስቱራ ማሌ ሴምፕሊ መሳሰሉ ፊት መስመር ተጫዋቾችን ማፍራት እየቻለ ድንቅ ክለብ ነበረ። በቻምፒዮንስ ሊግም እንደዚሁ እንዴት አይነት ፐርፎርማንስ ያስመለክት እንደነበረ የሚታወሰው ጉዳይ ነው። ነገር ግን ዘንድሮ እጅግ እየተቸገረ ይገኛል። ትናንት ከሜዳ ውጭ ሜንዝን ድል አድርጓል። ዳጎስታ በራሱ ምራ ላይ ባስቆጥራት ጎል ነው ቦሩሲያ ሞንችግራባህ ጨዋታውን አሸንፎ መውጣት እየቻለው ላኛው የጨዋታ መርሃ ግብር በፍራንስ ሊግ የተደረገ የጨዋታ መርሃ ግብር ነው። ውስታድ ብረስቷን ከሞናኮ ያገናኘ ጨዋታ በጣም የሚጠበቅ ጨዋታ ነበረ። ሞናኮ ከሜዳ ውጭ እንደመጫዋት ውስታድ ብረስቷም በሊጉ ከጠንካራ ክለቦች መካከል የሚቀመጥ ቡድን ነው። ታዲያ አትላንት ባለሜዳ ቡድን ስታድ ብረስቷ ጨዋታውን ድል ማድረግ ችሏል። ዶምቦ ያ ባስቆጠራት የስምንተኛ ደቂቃ ጎል ባለሜዳ ቡድን ስታድ ብረስቷ ነው ጨዋታውን ማሸነፍ የቻለው። በትናንትናው ጨዋታ አጆርኬ ቀይ ካርድ ተመልክቶ ነበር በስታድ ብረስቷ በኩል ነገር ግን የኒውሜሪካል አድቫንቴጅን መጠቀም አልቻለም። እንግዳ ቡድን ሞናኮ ፖላቤሌ ፖግባ በቅርብ ሳምንታት ወደፊት ነሱ ተመልሶ ሜዳ ላይ ስንመለከተው ነበር። ትናንትም ተቀይሮ ገብቶ መጫዋት ችሎ ነበር። ነገር ግን ሞናኮ ሽንፈት ገጥሞታል። ባሳለፍነው ሳምንት ፓሪሰን ጀርማን አሸንፎ እንደነበረ ይታወሳል። ትናንትና ሽንፈት ገጥሞታል። ሌላኛው ሲጠበቅ የነበረው መርሃ ግብር ሁለቱን ጠንካራ ቡድኖች ያገናኘው ጨዋታ ሊልን ከኦሎምፒክ ዴ ማርሴ ያገናኘ ጨዋታ ነበረ። ኦሎምፒክ ዴ ማርሴ ዘንድሮም ለዋንጫ የሚፎካከር ክለብ ሆኖ ነው ብቅ ያለው። በአንጻሩ ሊልም ጊዜ በየጊዜያቱ ከዋክብቶቹን ይነጠቃል። ዮናታን ዴቪድ ተረኛው ተጫዋች ነው፣ በነፃ ወደ ዩቬንቱስ ቱሪን ማምራቱ ይታወቃል። ትናንት ሊልን ከኦሎምፒክ ዲ ማርሴ ያገናኘው ጨዋታ በኢታን ሚባፔ ጎል አሸንፏል ሊል። የኪሊያን ባፔ ወንድም ነው ኢታን ሚባፔ፣ ታናሽ ወንድሙ የ18 ዓመቱ ወጣት። በእርሱ ብቸኛ ጎል አንድ ዜሮ አሸንፏል ሊል። እንግዲህ ማርሴ ማሸነፍ ቢችል ኖሮ ጨዋታውን መሪነቱን ይረከብ ነበረ የፍራንስ ሊገን መሪ ሆኖ ይዘልቅ ነበር። እነ ፓሪስ ሰን ዠርማ እንደ ሬሲን ክለብ ደ ሎንስ እስከሚጫወቱ ድረስ ትናንት ግን ሽንፈት ገጥሞታል። እናም አሁን ላይ ሎንስ ነው እየመራ የሚገኘው 31 ያክል ነጥቦችን ይዞ ፓሪስ ሰን ዠርማ በ30 ነጥብ ይከትላል። ትላንት የተሸነፈው ኦሎምፒክ ዲ ማርሲ በ29 ሶስተኛ ነው። ሊል እኩል 29 ነጥብ ላይ ደርሷል። እና ሊል አሁንም ከዋክብቶችን በየአመቱ በትልቅ ክለቦች እየተነጠቀ በጠንካራ መልኩ እየዘለቀ ነው የሚገኘው። ለእኛው በፖርቱጋል ፕሪሚየር ሊጋ የሚጠበቀ ጨዋታ ነበረ በኢስታዲዮ ዳሎዝ ቤኔፊካን ከስፖርቲንግ ሊዝበን ያገናኘ የጨዋታ መርሃ ግብር ነበረ። ይህ ጨዋታ እጅግ ይጠበቃል። መሪውን ፖርቶ ይበልጥ ለመቅረብ በአንገቱ ስር ለመተንፈስ የሚያደርጉት ጨዋታ ነበረ። ትናንት ባቻው ተጠናቋል። በ1ራተኛው ደቂቃ ላይ ለስፖርቲንግ ሊዝበን ፔድሮ ጎንካልቬዝ ጎላ አስቆጥሮ ይመሩ ነበረ። የኋላ ኋላ ግን ሱዳኮቭ ጎላ አስቆጠረ ና ለቤኔፊካ ጨዋታቿን ለአንድ በሆነ ውጤት ነው መጠናቀቅ እየቻሉ ለፖርቱ ይሄ መልካም ነገር ነው። ሁለቱ ተጫወቱ ፖርቱ አሸነፈ ማለት ነው። ምክንያቱም መሪነቱን አሁን ላይ ቀጣይ ካሸነፈ 34 ነጥብ አለው ወደ አምስት ከፍ ያደርጋል። ስፖርቲንግ ሊዝበን 32 ነጥቦች አሉት። ቤኔፊካ በ29 ነጥብ ሶስተኛ ነው። አሰልጣኝ ሆዚ ሞሪኒዮ የግድ እንግዲህ ስፖርቲንግ ሊዝበንና ፖርቶን መፎካከል ይኖርባቸዋል ማለት ነው። ትናንት ነጥብ መጋራታቸው ደግሞ ለፖርቶ በጣም መልካም ዜና ሆኖ ተመልክተነዋል ማለት ነው። ሌላኛው በቱርኩ ሱፐር ሊግ ገላታ ሳራይ መሪው ከሳሙን ስፖር ያደረጉት ጨዋታ ነበረ። ባለፈው በኢንተርኮንቲኔንታል ደርቢ ነጥብ መጋራታቸው ይታወቃል። ትናንት ገላታ ሰራይ በጣም አስፈላጊ ነጥብ አሳክቷል። የሊሮ ይዛኒና የቪክተር ኦሴሜን ሁለት ጎሎች ታግዞ ጨዋታው እንዳላ አድርጎ መውጣት ችሏል። እናም ትናንት የተደረጉ ጨዋታዎች ይህንን ይመስላሉ። ወደ ዛሬ መርሃ ግብሮች ለወሰዳችሁ፣ እጅግ የሚጠበቁ ጨዋታዎች ዛሬ በእንግሊዝ ፕሪሚየር ሊግ ይደረጋሉ። ከምሳ ሰዓት ጀምሮ ነው የሚደረጉት። ከ9 ሰዓት ከ30 ጀምሮ ምሽት ሁለት ሰዓት ከ30 ድረስ ይቀጥላሉ። የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች 9 ሰዓት ከ30 ላይ በቪላ ፓርክ አስቶን ቪላ ካርሰናል፣ በጣም ተጠባቂ መርሃ ግብር ነው። የሊጉ ቀዳሚና ሶስተኛ ደረጃ ላይ የተቀመጠ ክለብ የሚያደርጉት የጨዋታ መርሃ ግብር ነው። እንግዲህ አስቶን ቪላ በተለይ ከአንድ ዓመት በፊት አርሰናል ይበልጥ ዋንጫ ለማሳካት እጅግ እየቀረበ በመጣባቸው ጊዜያቶች ቪላ እንግዲህ አሸንፎት በተለይ ለዋንጫ ለማጣቱ እንደአንድ ምክንያት ነበረ። ኡናይ ኤምሪም የቀድሞ ክለባቸውን ምን ጊዜም በጣም ጠንካራ ሆነው ሲቀርቡ እንመለከታለን። ድራማዊ ክስቶች የማይጠፉበት፣ ያልተጠበቁ ውጤቶች የሚመዘገቡበት የጨዋታ ነው። አስቶንቪላ ከአርሰናል የሚያደርጉት የጨዋታ መርሃ ግብር አስቶን አስቶንቪላ በጣም አስደናቂ ሞመንተም ላይ የሚገኝ ቡድን ባለፉት እያንዳንዱ ጨዋታዎች እያሸነፈ የመጣ ቡድን ነው። አርሰናል ደግሞ እንደዚሁ በጣም ጠንካራ ከሚባሉ የሊጉ ክለቦች የሊጉ መሪ ቡድን ነው እና ዛሬ ዘጠኝ ከሰላሳ ለእግር ኳስ ወዳጆች በጣም ትልቅ የሚባል ጨዋታ ነው የሚደረገው ቪላ ፓርክ ላይ አስቶንቪላ ከአርሰናል ከጨዋታ አስቀድሞ ሚኬል አርቴታ ሐሳቦችን ሀሳቦችን ገልጿል በጋዜጣዊ መግለጫ ወቅት ላይ ስለ ዴክለን ራይስ ጉዳይ ባለፈው እንግዲህ በሳምንቱ አጋማሽ ኤምበሳይ ብሬንት ፎርድ ሲያሸንፉ ህመም ተሰምቶት ከሜዳ ወጥቶ ነበረና ይህን ጉዳይ በተመለከተ እስኪ እንመለከተዋለን፣ ነገሮችን ገመግማለን ከሰዓት በኋላ ልምድ እናደርጋለን፣ ልምድ ካየን በኋላ እነ ስና የሚል ሀሳቡ እንደዚሁ ሰጥቷል። በአጭሩ ሞስኬራን በተመለከተ ተጫዋች ጉዳት ገጥሞት ተቀይሮ ወጥቶ እንደነበር ይታወቃል። በዩሬን ቲምበር እና የተጫዋች ለጨዋታው አይኖርም፣ ነገር ግን ምን ያክል ጊዜ ከሜዳ ይርቃል አንዳንድ የዜና ምንጮችን ስመለከት ከአምስት እስከ ስድስት ሳምንት ከቢላ ሊያርቀው ይችላል፣ ይህ ጉዳቱ የሚል መረጃ ተመልክቻለሁ። እናም ሞስኬራን በጨዋታው የሚኖር አይሆንም። በአንጻሩ ዊሊያም ሳሊባንና ሊያንድሮ ቶሳርድን በተመለከተ እነዚህ ተጫዋቾች ባሳለፉት ሳምንታት አልተሰለፉም በገጠማቸው ጉዳት ምክንያት። ታዲያ ይህንን በተመለከተ የቀናቶች ጉዳይ ነው ብሎ ነበረ ባለፈው ከብሬንትፎርድ ጨዋታ አስቀድሞ አሁንም ይህንን ሀሳብ ነው የደገመው። ሚኬል አርቴታ የቀናቶች ጉዳይ ነው፣ ወደ ሜዳ ይመለሳሉ ብሏል። ምናልባት ግን የመሰለፍ ዕድላቸው አሁንም ፊትናቸው ለጨዋታው ወይስ አይደሉም የሚለው አልተረጋገጠም። ፊትነሳቸው ተገምግሞ እንደሚወሰን ነው መጆች የሚያስ ነገር ግን የሞስኬራ መጎዳት እንግዲህ ሳሊባ ማይኖር ከሆነ ለአርሰናል ትንሽ ከባድ ሊሆን እንደሚችል ይታስባል። ምናልባት ቤንዋይትን ሴንተር ባክ አድርገው ዩሬን ቲምበርን ፉል ባክ አሊያም ሁለቱንም አቀሮም ሊጠቀም የሚችልበት አጋጣሚ ሊኖር ይችላል። ነገር ግን የቀናቶች ጉዳይ ነው የዊሊያም ሳሊባና የትሮሳርድ ጉዳይ ማለት ምክንያቱ የተሀሳሙ ሰጥቷል። አስቶን ቪላ ስለመግጠም በተመለከተ አስቶን ቪላ በጣም የተለየ አቅም እያስመለከቱ ይገኛሉ። የማሸነፍ ሳምንታቶችን ነው ያስመዘገቡ የሚገኙት የሚል ሀሳብን እንደዚሁ ሰጥቷል። ኡናይ ኤምሪን በተመለከተ በጣም ድንቅ ስራን እየሰራ ነው በአስቶን ቪላ የሚል እንደዚሁ ሀሳብን የሰጠበት አጋጣሚ ነው ያለው። ሚኪል አርቴታ እንደዚሁ ኦሊ ዋትኪንስ ሊጠነቀቁት እንደሚገቡና ስጋት የሚሆን ተጫዋች እንደሆነ ጊዜም ፎርም ላይ ያለ ተጫዋች እንደሆነ እንደዚሁ አልሸሸገም። አስቶን ቪላ የዋንጫ ተዋካሪ ናቸው ወይ የሚል ሀሳብ ቀርቦለት ነበረና፣ በዚህ መንገድ ከቀጠሉ የማይሆኑበት ምንም ምክንያት የለም የሚል ሀሳብ እንደዚሁ ስለ አስቶን ቪላ ሀሳቡን የሰጠበት አጋጣሚ ነው ያለው። 2019 ላይ ዳግሞ ወደ ሊጉ ከተመለሰ በኋላ አስቶን ቪላ አምስት ጨዋታዎችን ከ12 የሊግ ጨዋታዎች ከአርሰናል አሸንፏል። በስድስቱ ሲሸነፍ አንዱን ብቻ ነው ነጥብ የተጋራውና በሜዳው በተለይ አስቶን ቪላ ለአርሰናል ከባድ ፈተና እንደሚሆን ይጠበቃል። እንግዲህ አርሰናሎች በተለይ ከተከታያቸው ማንቸስተር ያላቸውን የጥሉ ሁኔታ ከፍ ለማድረግ ከዚያም ባለፈ ከጫና ውስጥ ራሳቸውን ለማውጣት የግድ ጨዋታ እጅግ አስፈላጊ ነው። ከነርሱ ቀጥሎ ነው የሚጫወተው ማንቸስተር ሲቲና በጣም አስፈላጊ የጨዋታ መርሃግብር ነው። እናም ቪላ ከአርሰናል 9 ከ30 ጨዋታው በእጅጉ ይጠበቃል። ሌላኛው መርሃግብር የዕለቱ ተጠባቂ መርሃግብር በኢትሃድ ማንቸስተር ሲቲን ከሰንደርላንድ እንደሚያገናኝ ጨዋታ ነው። ሁለቱ ቡድኖች በሊጉ ከጠንካራ ቡድኖች መካከል ዘንድሮ ማንቸስተር ሲቲም ሰንደርላንድም ጥሩ ፎርም ላይ ከሚገኙ ቡድኖች ይቀመጣሉ። ፔፕ ጓርዲዮላ ከጨዋታ አስቀድሞ ሮዲም በተመለከተ ለጨዋታው እንደማይደርስ አሳውቋል። ነገር ግን በተሻለ መንገድ እያገገመ ነው የሚገኘው ለምን ያክል ጊዜ ግን ወይስ ደግሞ መቼ መለሳ የሚለውን ግን በይፋ እንደሚያውቅ ነገር ግን በቅርቡ ዝግጁ እንደሚሆን አምናለሁ የሚል ሀሳቡን ሰጥቷል። ሪያን ኤት ኑሪን በተመለከተ የኒኮ ኦራይሌ ፎርም በጣም ጥሩ መሆኑ እሱ እንዳይሰለፍ እንዳደረገው ሀሳቡን ሰጥቷል። ነገር ግን የመሰለፍ ድሎችም እንዳሉ በተለይ ማፈራረቆች ሊጠቀም እንደሚችል አልሸሸገም። ፔፕ ጓርዲዮላ የፉልሃምን ፐርፎርማንስ በተመለከተ ፉልሃም ጋር በነበራቸው ጨዋታ አሁን ላይ እሱን ረስተነዋል፣ ቀጣይ እርምጃዎች መራመድ አለብን በሚል እንደዚሁ ሀሳቡን የሰጠበት አጋጣሚ ነው ያለው። ከመከላከል ድክመታቸው ጋር በተያዘ በሁለት ጨዋታ ስድስት ጎል እንዲቆጠርብን አልፈቅድም፣ ያንን አንፈልግም፣ ስለዚህ የግድ ይህንን ፎርም ይህንን የመከላከል ድክመት ማረም አለብን ሲል ፔፕ ጓርዲዮላ ሀሳቡን ሰጥቷል። ማንቸስተር ሲቲ ያለፉትን ስድስት የሊግ ጨዋታዎች ከሰንደርላንድ ጋር ማሸነፍ የቻለበት አጋጣሚ ነው እያለው። እንደዚሁ ደግሞ ከ13 ጨዋታዎች ሰንደርላንድ ድል ማድረግ አልቻለም ከማንቸስተር ሲቲ ጋር ባደረጋቸው ማለት ነው። በአስራ አንዱ ተሸንፎ በሁለቱ ነጥብ ተጋርቶ የወጣበት አጋጣሚ ነው እያለው። ማንቸስተር ሲቲ ሀያ አራት ጨዋታዎችን ከሀያ ስድስቱ የሊግ ጨዋታዎች ከ ከአደጉ ማለት ነው ከሻምፒዮንሺፕ ካደጉ ቡድኖች ጋር ተጫውቶ ከ2ያ ከሀያ ስድስቱ ሀያ አራቱን አሸንፏል ይሄ ይበልጥ የተሻለ ምንም ሽንፈት አልገጠውም በነገራችን ላይ ሁለት ጊዜ ብቻ ነጥብ የተጋራበት አጋጣሚ ነው እያለው በነገራችን ላይ ፔፕ ጓርዲዮላ የማንቸስተር ሲቲ አሰልጣኝ አስልጣኝ ሆነው ከተሾሙ በኋላ የመጀመሪያ ጨዋታን ያደረገው ከሰንደላንድ ጋር ነበር። ታዲያ ዛሬ ከፈተናው እንዴት ይወጧል የሚለው በእጅጉ ይጠበቃል። እንዳለሳሁት ግን የማንቸስተር ሲቲ የመከላከል ድክመት ፍንትው ብሎ እየተመለከትነው እንገኛለን። ባለፉት ሁለት ጨዋታዎች ስድስት ጎሎች ተቆጥረውበታል። ይሄ አንድ ዋንጫ ለማሳካት ራሱን በጠንካራ ጎን ማዝለቅ ነው የሚፈልግ ቡድን ጥሩ የሚባል ፎርም አይደለም። ይህንንም ሀሳብ ሰጥቷል ፔፕ ጓርዲዮላ፣ ይህንን ማረም አለብን የሚል ሀሳብን የሰጠበት አጋጣሚ ነው ያለው እና ማንቸስተር ሲቲ ከሰንደርላንድ ይጫወታሉ። ቦርንመዝ ቫይታሊቲ ላይ ቸልሲ የሚያስተናግድበት ጽሁ ሌላኛው የለቱ ተጠባቂ መርሃ ግብር ነው። ቸልሲ በተለይ በጥንካሬ ዘለቀ ሲባል ዳግም የሚንሸራተት ክለብ ሆኗል። ከአርሰናል ጋር በነበረው መርሃ ግብር በጣም አስደናቂ በቀይ ካርድ ተጫዋች ወጥቶበት እንዴት ሲፋለም እንደነበረ ስንመለከት ነበረ። ታዲያ ደግሞ በሳምንቱ አጋማሽ ኤላንድሮር ላይ በሊድስ ይበልጥ ብልጫ ተወስዶበት፣ በእያንዳንዷ ሞመንቱ ላይ ብልጫ ተወስዶበት ነበርና ሽንፈት ገጥሞ የተመለሰው አሁን ደግሞ ከላኛው የአንዶኒ ኢራኦላው ጠንካራ ቡድን ጋር ጨዋታውን ይከውናል። አሰልጣኝን ዞማሬስካ ጉዳትን በተመለከተ አዲስ የጉዳት ዜና እንዳለ ነገር ግን አሁንም ካሲዶ ሁለት ጨዋታዎችን ይቀጣል። በቀጣይ ደግሞ አሁንም የሚኖር አይሆንም ሮሚዮ ላቪያን በተመለከተ እርሱም ሆነ እንደዚሁ ሌላኛው ተከላካያቸው ጉዳት ላይ እንዳለና ለጨዋታው እንደማይደርሱ ሌቭ ኮሊል ሀሳባቸውን የሰጠበት አጋጣሚ ነው ያለው። ጠንካራ ተጋጣሚ እንደሚሆንም አልሸሸጉም። ቦርን መዝና ምናልባትም ተጫዋቹ ኖሮ ሴት ላይ ያደርጉ እንደሚችሉ አሁንም ይጠበቃል። ባለፈው ለውጦች አድርገው ነበረ ኤላንድሮ ላይ በነበረው ጨዋታ። ስለዚህ ወደ ሜዳ የሚመለሱ እንደ ሬስ ጄምስ የመሳሰሉ ተጫዋቾች ወደ ሜዳ እንደሚመለሱ ይጠበቃል። ነገር ግን ባለፈው እንደ ቶሲን አደረባዩና ባሪያሽን የተጠቀሙት ይበልጥ ከረዣዥም ኳሶች እንደሚጠቀሙ በማሰብ እንደሆነ ሊድ ሰዎች አሰባቸው እንደዚሁ ሰጥተዋል። ቦርንመዝ ባለፉት ሰባት የሊግ ጨዋታዎች ማሸነፍ አልቻለም። ቸልሲን በነገራችን ላይ በአራቱ ተሸንፎ በሶስቱ ነጥብ ተጋርቷልና ቸልሲ ይበልጥ ባለፉት ጨዋታዎች ላይ የተሻለ የማሸነፍ ንጻሬ እንዳለው በቦርንመዝ ላይ እንደዚሁ ያሳያል እንደዚሁ ቸልሲ ከሜዳ ውጭም ጠንካራ ነው በነገራችን ላይ ከቦርንመዝ ጋር አምስቱን አሸንፍ ሁለቱን ነጥብ ተጋርቷልና ይሄ የተሻለ አቅም እንዳለው ከቦርንመዝ ጋር ማሳያ ነው ላኛው የዕለቱ ማሳረጊያ መርሃግብር በእንግሊዝ ፕሪምየር ሊግ በኤላንድ ሮድ ሊድስን ከሊቨርፑል የሚያገናኘው ጨዋታ ነው የሚሆነው ሁለቱ ሊድስ አሸንፎ ሊቨርፑል ነጥብ ተጋርቶ ነው ወደዚህ ጨዋታ የሚለሱት ኮኖር ብራድሊን በተመለከተ ልምምዶችን አድርጓል ከቡድኑ ጋር ምናልባት የጨዋታ ላይ ቀድል መጫወታ ሊያገኝ እንደሚችል ነው የሚጠበቀው። ከዚያም ባለፈ ባለፉት ሁለት ጨዋታዎች መሻሻሎችን አስመልክተናል ሲሉ አርነ ስሎት ተናግረዋል። ዌስትሃምን አሸንፈዋል፣ ከሰንደርላንድ ጋር ነጥብ ተጋርተዋል እና ባለፉት ሁለት ጨዋታዎች መሻሻሎችን አስመልክተናል የሚል ሀሳባቸው እንደዚሁ ሰጥቷል። ሞ ሳላህን በተመለከተ ሁሉም ተጫዋች በሜዳ ላይ ማሳለፍ ይፈልጋል፣ መጫዋትን ይፈልጋል የሚል ሀሳባቸው እንደዚሁ ለግሷል። እናም ሊቨርፑል ከጠንካራው ሊድስ በሰሞነኛ አቋሙ ማለት ነው ጠንካራ እንደሆነ ስንመለከት ነበረው ከማንቸስተር ሲቲ ጋር በነበረው መርሃ ግብርም ሁለታቻ ከሆነ በኋላ የኋላ ኋላ ነው ጎል ተቆጥሮበት ተሸንፎ የወጣው። እናም ጠንካራ ፈተና ሊሆን እንደሚችል ለሊቨርፑል እንደዚሁ ይጠበቃል። የእንግሊዝ ፕሪሚየር ሊግ በዚህ መንገድ ይደረጋል። ሁሉንም ጨዋታዎች በተወዳጁ ጣቢያ በብስራት ኤፍ ኤም መከታተል እንደምትችሉ ከወዲሁ ለመግለጽ እወዳለሁ። ወደ ስፔሎስ ወዳችሁ በቤኒቶ ቪያማሪን ለሪያል ቤቲስ ከባርሰሎና ጨዋታቸውን ዛሬ ያደርጋሉ። በጣም ተጠባቂ መርሃ ግብር ነው። ሪያል ቤቲስ በፔሌግሪኒ እየተመሩ በጣም ጥሩ የሚባል ፎርም ላይ የሚገኝ ቡድን ነው። ከጮቶ አስቀድሞ አሰልጣኝ ሀሲፍሊ ጋር የምናደርገው ጮታ በጣም ጠንካራ እንደሚሆን ትልቅ ኳሊቲ ያለው ቡድን ነው ቤቲስ የሚል ሀሳባቸውን ሰጥቷል። ኤሊ ጋርሲያ እንግዲህ ኮንትራቱን አራዝመል አምስት ዓመት ኮንትራት ከብሉግራናዎቹ ጋር መፈራረሙን ትናንትና ስንሰማ ነበረ። ፌርሚን ሎፔዝን በተመለከተ ለጨዋታ ዝግጁ ነው። ነገር ግን ጨዋታውን ይጀምራል ወይስ ደግሞ ምን ያክል ደቂቃ ይጫወታል የሚለውን በግልጽ ለማንሳት አልወደዱም። ዳኒ ኦሎሞ ባለፈው የተከሻ ጉዳት ገጥሞ ተቀይሮ ወጥቷል። በጨዋታው የሚኖር አይሆንም። እንግዲህ ራፊንሃ ከጉዳት መልስ ወደ ፎርም ላይ የተመለሰው ተጫዋች ነው። እንግዲህ ጥሩ ፎርም ላይ ካለ ራፊንሃ የለቫንዶቨስኪና የላሚን ያማል ጥብረት በጣም አስፈሪ እንደሆነ ይታወቃል። እናም የራፊኛ ጥሩ መሆን ለቡኑ እጅግ አስፈላጊ መሆኑን የግድ ማውሳት ያስፈልጋል። እናም ከጠንካራው ቤቲስ ጋር ዛሬ ጨዋታቸውን በቤኒቶ ቪያማሪን ይከውናሉ። ሌላኛው በኢስታዲዮ ዴላ ሴራሚካ ቪያሪያል ከሄታፌ ይጫወታሉ። የማርሲኖ ስብስብ እንጅ በጣም አስፈሪ ሆኖ ዘንድሮ ተመልክተነዋል። ዲፖርቲቮ አላቬስ ከሪያል ሶሲዳድ ይጫወታሉ። ይህ ባስክ ደርቢ ነው የሚደረገው እንደዚሁ ሳናማ ሚስራ አትሌቲክ ቢልባኦ ከአትሌቲኮ ዴ ማድሪድ ሌላኛው ይለቱ የ ስፔላ ሊጋ የጨዋታ መርሃ ግብር ነው። ወደ ጣሊያ ለውሰዳቸው ሳስ ውሎ ከፊዮሬንቲና ይጫወታሉ። ፊዮሬንቲና በጣም ደካም የሚባል ፎርም ላይ የሚገኝ የፍሎረንስ ቡድን ነው ከሳስውሎ ጋር ይጫወታል። ሌላኛው የዕለቱ ተጠባቂ መርሃ ግብር በሳንሲሮ ጁሴፔ ሜዛ ኢንተር ሚላን ከኮሞ ይጫወታሉ። ኢንተርቬሌትን ጨዋታ ካሸነፈ እስኩሌቶ መምራት ያስችሏል። ነገር ግን የሴስክ ፋብሪጋሱ ኮሞ በጣም ጠንካራ ተፏካሪ እንደሚሆን ይጠበቃል። ኢንተር ሚላን ኤላስ ቬሮና ከአታላንታ ሌላኛው የዕለቱ የጨዋታ መርሃ ግብር ነው። ወደ ቡንደስሊጋ ለውሰዳችሁ ኮሎኝ ከዛንከትስ ፓውሊ ኦግስቡርግ ከባይር ሌቨርኩሰን ይጫወተው። ሄደንሄም ከፍራይቡርግ ሌላኛው መርሃ ግብር ነው። ቮልስቡርግ ከኡኔን በርሊን የዕለቱ ሌላኛው ጨዋታ ሲሆን ተጠባቂው ጨዋታ ደግሞ ስቱትጋርትን ከባየር ሙኒክ ያገናኛል። የ የሰባ ሳይኖች ስቱትጋርት ከጨዋታ ጨዋታ ራሱን ለማሻል እየሞከረ ያለ ቡድን ሆኗል። እናም ከጠንካራው ከቪሴን ኮምፓኒው ባየር ሙኒክ ጋር ይጫወታሉ። ሌላኛው ተጠባቂ መርሃ ግብር ሬድ ቡል ሌብዚሽ ከኢንትራክ ፍራንክፉርት የሚያደርጉት የዕለቱ የማሳረጊያ የቡንደስሊጋ መርሃ ግብር ይሆናል። ወደ ፈረንሳይ ለውሰዳችሁና በፍራንስ ሊገምሶ ጨዋታዎች ይደረጋል ይችላሉ። የሊጉ መሪ ሎንስ እንግዲህ ትላንት በተለይ የማሸነፉን ተከትሎ ሊል ነገሮች ጠንከር እያሉ መጥቷል። እናም ኖንትን ከሜዳ ውጭ ገጥማ ሬሲ ክለብ ደለውንስ፣ ቱሉዝ ከስትራስቡርግ ይጫወታሉ። ፓሪሰን ጀርማ እንደዚሁ በፓርክ ዲ ፕረንስ ከስታደሬነ ሌላኛው የለቱ መርሃ ግብር ነው። አሁን ላይ በጣም የፍራንስ ሊገ አጓጉ ይሆናል። ፓሪሰን ጀርማም እንደ ሊል እንደ ኦሎምፒክ ዲማርሴ እንደ ሎንስ የመሳሰሉ ቦርኖዎች በሊጉ መድኔት ላይ እየቀረቡ መምጣታቸው ነገሮች እንዲጠበቁ አድርጓል። እናም ፓሪሰን ጀርማ ከስታድሬነ ዛሬ የሚደረግ የጨዋታ መርሃ ግብር ይህን ይመስላል። በመጨረሻም የዓለማዋንጫ የምድብ ድልድል ምን ይመስላል እሱን ወደ እናንተ ላካፍላችሁና ቆይታይን ማጠቃለል ነው የሚሆነው። የምድብ ድልድሉ ይፋ ተደርጓል። የዓለማዋንጫ 2026 ምድብ አንድ ላይ እንግዲህ የአዘጋጇ ሜክሲኮ፣ ደቡብ አፍሪካ፣ ደቡብ ኮሪያ ና ከዚያ በፕሌኦፍ አንድ የሚያልፍ ቡድን በዚህ ምድብ ላይ ይካተታል። ምድብ ሁለት ላይ ካናዳ፣ እንደዚሁም አንድ የፕሌኦፍ የሚያልፍ ቡድን ኳተር ና ስዊዘርላንድ የተደለደሉ ቡድኖች ናቸው። ምድብ ሶስት ላይ ብራዚል፣ ሞሮኮ፣ ሀይቲ ና ስኮትላንድ የተደለደሉበት አጋጣሚ ነው ያለው። ምድብ አራት ላይ ዩኤስኤ፣ ፓራጓይ፣ አውስትራሊያ ና የፕሌኦፍ አንድ የሚያልፍ ቡድን ይቀመጣል። ሌላኛው ምድብ አምስት ላይ ጀርመን፣ ኳራሳው፣ አይቮሪኮስት ና ኤኳዶር የሚገኙበት ምድብ ሆኗል። ሌላኛው ምድብ ስድስት ላይ ኔዘርላንድ፣ ጃፓን፣ ቱኒዚያ ና አንድ የፕሌኦፍ ቡድን ይካተታል። እንደዚሁም ደግሞ ምድብ ሰባት ላይ ቤልጂየም፣ ግብፅ፣ ኢራን ና ኒውዚላንድ የተቀመጡ ቡድኖች ናቸው። ምድብ ስምንት ላይ ስፔን፣ ኬፕ ቨርዴ፣ ሳኡዲ አረቢያ ና ኡሩጓይ የተቀመጡ ቡድኖች ናቸው። ሌላኛው ምድብ ጠንካሪ ማል ተብሎ የተጠበቀ ምድብ አለ። ፈረንሳይ፣ ሴኔጋል፣ ኖርዌይ ከዚያም ባለፈ አንድ የፕሌኦፍ ቡድን ደግሞ ያለፈ ቡድን ይካተትበታል እናም ኤርሊንግ ብራውተላንድ ና ኪሊያን ባፔን ፍጥጫቸውን ፊት መስመር ላይ የምንመለከት ሲሆን ሴኔጋልም ጠንካራ ተፎካካሪ እንደምትሆን ይጠበቃል። ሌላኛው ምድብ ያለፈው ውድድር ሻምፒዮን አርጀንቲና ከአልጄሪያ፣ ኦስትሪያና ጆርዳን ጋር ተደልድለዋል። አልጄሪያ ና ኦስትሪያ ጠንካራ ሊሆን እንደሚችሉ ይታሰባል። ሌላኛው ምድብ ላይ ፖርቱጋል፣ ኡዝቤኪስታን፣ ኮሎምቢያ ና የፕሌኦፍ የሚያልፍ አንድ ቡድን ይቀመጣል በዚህ ምድብ ላይ በመጨረሻው ምድብ እንግሊዝ ክሮሺያ፣ ጋና ና ፓናማ ተደልደሏል። እናም እንግሊዝ ያለፍ ዩስ ምድብ ክሮሽያ እና ጋናም ጠንካራ እንደሚችሉ ይታስባል። የዓለም ዋንጫ 2026 ምድብ ድልድል ይህንን ይመስላል። በዚህ መንገድ ውድድሮቹ ይደረጋሉ። የተከበራችሁና የተወደዳችሁ ተመልካቾቻችን የቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለመቻ የጋራ ጊዜን አሳልፍ ያለውኝ መልካም ጊዜን ተመኘው።